እንግዲህ ቪዲዮ እየተደጋገመ መሆኑን በጣም ይቅርታ። አንዲት እህቴ በጣም አንገብጋቢ የሆነ ጥያቄ ስለጠየቀች ነው። ይሄን ሶፋ ለእናቴ ስጦታ ልገዛ ፈልጌ ነው እና ስንት በስንት ነው ንገሪኝ ተብያለሁ። እኔ ገዛሁት ያልኳችሁ እንግዲህ ሰማንያ ሶስት ሺህ ብር ነው እና አብዛኛውን ሰው ሰማንያ ሶስት ሺህ ብር ለምን ገዛሽ ምናምን እያለ ነው። በዛም የሚል አለ፣ ቆንጆ ነው የሚልም አለ። ሁሉም ሰው እንግዲህ እንዳመለካከቱ ነው የሚመለከተው ማለት ነው። ሶፋው ስንት በስንት ነው ለሚለው 5 በ5 ነው። እንደዚህ ወደዚህ 5 በ5 ነው፣ ወደዚህም 5 በ5 ነው። ስለዚህ እንግዲህ ቤታችሁ ስፋቱ ምን ያህል ስፋት እንደሆነ ቤታችሁን አላውቅም። እንደዚህ አይነት ሶፋ በምታዙበት ሰዓት ቤታችሁን በመጀመሪያ መለካት አለበት ማለት ነው። ቤታችሁ ከተለካ በኋላ ነው ይህንን ሶፋ ማዘዝ የምትችሉትኝ። ቤታችሁ ጠበብ ያለ ከሆነ ከዚህ ደግሞ የሚቀነስ አለ እራሱ ይሄ ሁኑ ምሳሌ ባለ አንድ መቀመጫው አንደኛው ሊነሳ ይችላል። ከወደዛ ማንዴ ሊነሳ ይችላል። እንደዛ ሲሆን ባለ 10 መቀመጫ ባለ ሰባት ይሆናል ማለት ነው። ይሄ አሁን ባለ አስር መቀመጫ ተብሎ ነው ኦልሞስት ወደ 20 ምናምን ሰው ይዞልናል። እኛ በቀደም እንግዳ አጋጣሚ ጠርተን ስለነበረ፣ ስለዚህ የእኔ ቆንጆ ይሄ ወደ ታች 5 በ5 ነው ወደዚህ ደግሞ አምስት በአምስት ነው። የዓለም ወላም ትንሽ ፍሪጆ ያለችባት ቦታ ናት የቀረችው እንጂ እንደዚህ አምስት በአምስት ነው እንደዚህ አምስት በአምስት ነው የማለት በትዛዝ ነው የሚሰራው። ሶፋው ዝም ብሎ ተሰርቶ የተቀመጠ አይደለም። በነገራችን ላይ በጣም ብዙ ሰው ቤታችን የመጣ ራሱ ሶፋችንን በጣም ነው የወደደው። ሶፋውን በትዛዝ ነው የምታዙት እንጂ እንደዚህ ተሰርቶ አይቀመጥም። እናንተ በምፈልጉት ስታይል፣ በምፈልጉት ከለር፣ በምፈልጉት መንገድ ያደርጋችሁ ነው እንደዚህ ማዘዝ የምትችሉት እንጂ ዝም ብላችሁ ማሰራት አትችሉም ማለት ነው። አንድ በጣም ካሳቀይ ኮሜንት ደግሞ ወደ ኮሜንት ከመሄድ በፊት ግን ማለት ነው ብዙ ጊዜ ለምንድ ነው ሶፋ የሶፋ ጨርቅ ትራስ ላይ ከላይ ከላይ የምታደርጊው አንሺ ምናምን ትሉኛላችሁና ኮሜንታችሁ ደርሶኛል ያው እንግዲህ በተባልኩት መሰረት ሶፋውን ትራሱን ከስር ከስር አስቀምጫለሁ ማለት ነው ብዙ ጊዜ እኔ ደስ ይለኛል ትራሶቹን ከግድግዳው ላይ ነበር የማደርገውና ይቅርታ፣ ከግፍ የተደስቸ ነው። ገና ከግድግዳ ላይ ነው የማደርገው እና ለምንድን ነው ግድግዳ ላይ የምታደርገው? ከታች ከታች አድርግ ተብያለሁ። ያው ትእዛዙን ተቀብያለሁ። አሁንም እንዳስተካክል የሚፈልጉት ኮሜንት ካለ ኮሜንት ስር አስቀምጡልኝ። አንድ በጣም ካሳገኝ ነገር ደግሞ ለምንድ ነው እኛ ሀበሾች ፍሪጂ ሳሎን ውስጥ የምናደርገው ምናምን ብለናለች እና እውነት ነው ለእኔም ጥያቄ ነበር። ግን ኪችን ውስጥ እንግዲህ ይሄኛ ዘመናዊ ኪችን ስለሌለነ ለዛም ነው ኪችን ውስጥ ያላደረግኩትኝና አብዛኛውን ሰው ይመስለኛል ኪችን ውስጥ ማድረግ ስለማይመቸው ይመስለኛል። እንግዲህ ብዙ ጊዜ ሳሎን ላይ የምናደርገውና እኔ ምን ነበር በፊት ግን ደግሞ ፍሪጅ የሚይዝልኝ ኪችን ስለሌለኝ ለዛም ነው ቤት ውስጥ የማደርገው እና ደግሞ ያችን ያህል ብር ፎጭ አድርጌ ደግሞ እንደው ዝም ብዬ ሜዳ ላይ ጥቼ አልተኛ ምዝዩ ታቀፊ ውሉተኛ ብዬ ነው። ሌላ ጥያቄ ደግሞ ቲቪያቸው ስንት ኢንች ነው ብላኛለች። ቲቪያችን ደግሞ 43 ኢንቺ ነው። ይሄን ይመስላል። ስንት ኢንቺ ነው ለሚለው አርባ ሶስት ኢንቺ ነው። ስንት ብር ነው ለሚለው እኔ አላቅም። ስንት ብር እንደው አላቅም፣ ባለ እኔ ግዞ ብያቸዋለሁ፣ አላቅም። ሌላ ደግሞ ምንድን ነበረ ጥያቄው? ብቻ ብዙ ጥያቄዎች ተጠይቀያለሁና ለጥያቄዎቻችሁ መልስ ይሆናሉ የምለው የምለውም ነገር ነው። በዛውም ደግሞ እንግዲህ አዳዲስ ነገር ይኖራሉ። ደግሞ ዝናብ ጥሎ ስለነበር ኢትዮጵያ ላይ በጣም ከሚያናድዳቸው አንዱ ዝናብ ሲጥል ነው። እና ዝናብ ጥሎ ስለነበር የብልብስ ልናጥባ አውጥተን አውጥተን ው እዚህ ጋር ፍንድ የተቀመጠ ነው ስለበረደ መልሼ ልመልሰው ትንሽ ቀርቶኛል። እና ዝናብ ሲጥል ደግሞ ፍ በጣም ነው የሚያስጠላው። ግን ያው ሁለት ወዱ አይሆንም እና ሀገራችንን ወደነ ዝናብ ምናምን ጠልተን ስለማይሆን ያለን አማራጭ ምንድን ነው? አዋህደን ሀገራችን ላይ መኖር ነው። ና ዝናብ ጥሎን በጣም ነው ዝናብ የጣለው ትናንትና። ግቢው እንዳለስ ጊቢዩድ ምን እንዳስመሰለው እንዲሁም ጫማ እያወለቅን ነበር፣ ወደ ላይ ስንሰቀል ሌላ ጫማ እየለበስን፣ እታች ደግሞ ሌላ ጫማ እያደረግን። ትንሽኛ አካባቢው ደግሞ በጣም አስቸጋሪ ስለነበረ ለእንትን ለጭቃ በጣም ይንትም ምድር ባለው የዋልካ መሬት ነው። ና አይሰማ ለክረምት አይነፋም ያው እንግዲህ ሁለት ወዶ ስለማይሆን ግዴታችን መልመድ ስላለብን ነውና፣ እንለምደዋለን። ነገር ግን ምን ነበር ልላችሁ የፈለኩትኝ ምንም ይሁን ምንም ሀገርን የመሰለ ነገር የለም። ሁለት ወዶ ሀገራችንን እንደዚህ ነው እንደዚህ ነው ብለን ጠልተን እንደገና ደግሞ ስደት ላይ ደግሞ በተመቻቸ ኑሮ ደስ በሚል በህንፃ ላይ ምናምን ከምንኖር በሀገራችን ላይ በትንሽዬ ነገርም ቢሆን በሀገራችን መኖር ደስ ይላልና እኔ ብዙም ምንትና ዛሬ በጣም ደብሮኛል። እውነት ለመናገር በቃ ዝናብ ነው ብርድ ነው እስከ ረፋዱ ድረስ ዝናብ ሲጥል ነበረ። በእርግጥ አሁን ዝናቡ ይፈለጋል፣ ተፈላጊ ነው ዝናቡ። ግን እኛው እንደዚህ እንደፈለግን ተንቀሳቅሰን አሁን ዛሬ ወጣለው ያልኩበት አጋጣሚ ወጣለው ያልኩበት ቦታ ላይ ነበረኝ እና እዛ ቦታ ለመሄድ ግብንም አልተመቸኝም ማለት አልተመቸኝም ሳይሆን እንትን አላለኝም። ይህ ምንድነው የሚባለው? ሂጂ ሂጂ አላለኝም ይሆናል አይደል? ፈልጋችሁ መውጣት ግን ብቻ ደስ የማይላችሁ ነገር አለ አደለ? መሄድ እንዳለባቸው ውስጣችሁ አምኖ ነገር ግን የሆነ እንትን የሌላችሁ ፍላጎት የሌላችኋልና፣ እንደዛ ነው ሆኜ ነው አልኩት። እንደውም ተኝቼ ነበረ አሁሉም ብዬ ልብሱን ኩሉ አውጥቼ ሳበቃ በቃ ማጠብ ያለብኝን ወደ ዳር አደረግኩና ሌላውን እንደገና መለስኩትኝ ማለት ነው። እና አሁንም ላጥብ ሊወጣ ነው የጀመርኩት ና ስላለ ላይ ለጨርስ ነው። በነገራችን ላይ ብዙ ሰዎች ምንድን ናት እያለ ይጠይቀኛል። ይቺ ተንቀሳቃሽ ናት። ከሶፋው ጋር አብራ የምትሰጥ ነች የምትሰራ ነች። ይሄ እንጨት ነው በነገራችን ላይ ይህን ቀለም አስቀባዋል። አሁን ይህንና ይሄ እንትን ቴብሉ ትንሽ ገርጣ ብሏን ና ልጆች እህቴ ልጆች ስለነበሩ እንደዚህ እንደዚህ ሲደረግ ያያችሁት ይሄ ይነሳል። ና ለዛ መሰለኝ እንትን ያለው አሁን ይህንና ያኛው በማሽን እንትን ይቀባል ድሬ ነው እንደዚህ እያለ የሚቀባል ና በሱ ይቀባል። ይቺ ደግሞ ተንቀሳቃሽ እንደ ጣውላ ነገር ነች ተንቀሳቃሽ ነች። ግን ዲኮር ነች። የዚህ የዚህ ማጣ ማስቀመጫ ስለሆነች እንትነች አጣባቢ ነች እና ዲኮር ነች። ደስ ትላለች። ግን ይህን ነው አብዛኛው ውበት የሰጠው። ሲቀጥል ሶፋው ደግሞ ከወደ ጫፋ ወደ ጫፍ ላይ የሆነ ዲዛይን አለው። ያው አቀማመጡ ስለማይመቸነ እንትን ያላረኩበትም እንጂ ወላች አያችሁት፣ እዚህ ጋር ክፍተት አለ። የፈለጋችሁትን ነገር እዚህ ውስጥ ማስቀመጥ ትችላላችሁ። ለምሳሌ ሁን ነዛን ኩርሲዎች ምናምን ሁለቱን ኩርሲ እዚህ ውስጥ ይይዛዋል። ሁለቱን እንኳን አይይዝም ይመስለኛል፣ አንዱን ይይዛል። ቢሰፋም አንዱን ይይዛን። እዚህ ውስጥ አንዱን ትይዛለች። በዛኛው ሳይድም እንደዚሁ ደሞ በዚህኛው ሳይድም እንደዚሁ አለው። በዚህኛው ሳይድ ማለት ነው በዚህ እንደዚሁ አንዳለውና ደስ የሚለው ነገር ሶፋው ሰፊ ቤላለው ሰው ደስ ይላል፣ ግን ከጠባብ ቤት እንደዚህ ሙልት ሲል ነው ደስ የሚለው። እና ከጠባብ ቤትም እንደ ዲዛይናቸው አድርጋችሁ ማዘዝ ትችላላችሁ። ብዙ ሰው የጠየቀ ጥያቄ ስለሆነ ነው። አንዷ ደግሞ ቤትሺ ቀጥታ ጅብሰም ነው የተቀባው ወይንስ ቀለም ነው ከጭቃው ላይ ተብዬ ተጠይቂያለሁ። ከጭቃው ላይ ጅብሰም ተቀባ፣ ከጅብሰም ላይ ነው ቀለም እንጂ እኔ ቀጥታ ከቀለም ላይ ከጭቃ ላይ ቀለምን ቢቀባ እንደዚህ አይዝም። ብዙ ጊዜ ከጭቃ ላይ ቀለም የተቀቡ ቤቶች አይታችሁ ከሆነ እንደዚህ ድምቅ አይሉም፣ አይዝም፣ ቀለማቸውም ይሰነጣጠቃል። ነገር ግን ይሄኛው ጅብሰም ስላለው ከጅብሰሙ ላይ ደግሞ ቀለም ሲሆን ሞር ደግሞ ደስ ይላል ማለት ነው። አስተያየትና ሀሳብ ኮሜንት ካላቸው ሀሳብ አስተያየት ካላችሁ እንግዲህ ኮሜንት ስራ አስቀምጡልኝ። ዛሬ እንዳልኳችሁ ዝናብ ስለሆነ የትም ቦታ ላይ ሄድን ቪዲዮ መስራት አልቻልንም እና ዝች ቁጭ ነው ያልነው ቤታችን። በቀጣይ በሌላ በቆንጆ ሆነ ቪዲዮ የተጠየቁትን ጥያቄዎች ይዤ እመጣለሁ። ሰላም ቆዩልኝ።